ውዴ ሶኒያ ቤተሰቦች እንዴት ናቸው? እንደምንቆያቸው ከኔ ጋር ሁሉ ሰላም ነው አልሐምዱላ። እንግዲህ ዛሬ አዲስ ነገር ማርሽላችሁ ነው የመጣሁት። ይህንን ጉዳይ ደግሞ ከዚህ ቀደም ደግሞ ላችሁም ታቆታላችሁ። ዛሬ ላይ ግን ከትላንት ጀምሮ እንደ አዲስ በአዲስ መንፈስ ይህንን ነገር ግብ ለማድረስ እንግዲህ ማህበረሰቡ መላው ኢትዮጵያኖች ከጫፍ እስከ ጫፍ እየተንቀሳቀሱ ይገኛሉ። በዛ ላይ ደግሞ ዛሬ አዳር ደግሞ ይህንን ሀሳባችን ይህንን እቅዳችን ሳናሳካ አናድርም ብለው የሀገራችን ህዝብ ማህበረሰብ ተነስቷል ማለት ይቻላል ምንድን ነው እንግዲህ እዚህ ጋር በምስሉ ላይ የምትመለከቷቸው ወገኖቻችን ወንድሞቻችን ዛሬ ላይ ከትላንት ጀምሮ እንግዲህ ረምዜ ሪል ስቴትን ፎሎ የማድረግ ስራ ዘመቻ ደርሷል ማለት ነው እየሰሩ ይገኛሉ ያም ደግሞ ላልገባችሁ ሰዎች ምናልባት ረምዜ ሪል ስቴትን ለምንድነው ለምንድን ነው ለየት ተብሎ ፎሎ የሚደረገው ልትሉ ትችላላችሁ ያ ደግሞ

ገንዘብ ወደ ባቡል ካይር በጎ አድራጎት ድርጅት ገቢ አደርጋለው፣ አንድ ሚሊዮን ፎሎ ካስደረጋችሁ ነው ያለው። ይህንን አንድ ሚሊዮን ፎሎ ደግሞ እኛ ካደረግነው ትልቅ ሰደቃ አደረግን ማለት ነው። ምክንያቱም እኛ ነሱን ፎሎ ባደረግን ቁጥር ያ ደግሞ ገንዘቡ ተሰባስቦ ወዴት ይገባል? ወደ ባቡል ካይር በጎ አድራጎት ድርጅት ማለት ነው። ባቡል ካይር በጎ አድራጎት ድርጅት እንግዲህ ዘር ቀደም፣ ሃይማኖት ምን የሚለየው ነገር የለም። በየቀኑ አ አምስት መቶ ዜጋ የምትመለከቷቸው መሳኪኖችን ይመግባል ማለት ነው። ስለዚህ ይህ ነገር ደግሞ እኛ ኢትዮጵያኖች ስንት ስንት ሚሊዮን ህዝብ ነን? ስንት ህዝብ ነን? አሁን አንድ ሚሊዮን ማስገባት ያቃተን ባቡል ር ታቃላችሁ። የሚሰራቸው ስራዎች እንዳልኳቸው ቅድም መልክ አይልም ዘመድ አይልም ብሄራ ይልም ሃይማኖት አይልም የዘር ቀለም አይልም ሁሉንም በውክልነት ይዞ አምስት መቶ ሰዎችን በየቀኑ ይመግባል። ስለዚህ እነዛን እንዲመግባቸው ና ረምዚ ሪል ስቴት ደግሞ ያንን ገንዘብ እንዲሰጠኛ ፎሎ ብናደርግ ና ያንን ገንዘብ ደግሞ እሱ ወደ ባቡ አየር መጓጓዣ ድርጅት ቢያስገባም ችግር አለው። ስለዚህ ምንም ችግር የለውም። እስካሁንም ማድረግ ነበረብን። ይህን ያህል ጊዜ መቆየት አልነበረብንም። ነገር ግን ዛሬ እንግዲህ በታዋቂ ሰዎች በቃ ማድረግ የሚችለው ሰው በሙሉ ተንቀሳቅሶ በዛሬው እለት ዛሬውኑ ማታ ይህንን ፎሎ ካልሞላን አንተኛን ብለው ወንድሞቻችን በጉብኝት ላይ እንደምትመለከቷቸው ሄደው እዛ የጎበኙ እንጀራ እያጋገሩ ነው። መልካም ስራዎችን ከፊት ሆኖ እየመሩ ነው። እንዲሁም ደግሞ ዛሬ ማታ በቀጥታ ስርጭት ሆኖ ይህንን ረምዚ ሬል ስቴት አንድ ሚሊዮን ካልገባ ንቅንቅ አንልም ብሎ አሁን በዚች ሰዓት ላይ ላይቭ ላይ ቲክቶክ ላይ ቁጭ ብለው ፎሎ እያስደረጉ ነው። እናንተስ ምን እየጠበቃቸው ነው? አንድ ከይረ ስራ በሰራችሁ ቁጥር እጥፍኑን እንዳ እንደምታገኙበት አታውቅም። ስለዚህ እና እኛ ሄደን ፎሎ ባደረግ ነው፣ ረምዚ ሪል ስቴት ደግሞ ገንዘቡ ወደዛ ያደርጋል ማለት ነው። ስለዚህ በአንድ ፎሎ እኛ ምን አገኘን? ከይር ስራ አገኘን ማለት ነው። ስለዚህ ዳይ አሁን የሚሄድ እና ሁላችንም ፎሎ ያላደረግን ሰዎች ካለ ፎሎ እናድር። ለምሳሌ እንገራችሁ፣ እኔ ጋር ወደ አርባ ምናምን ሺ ሰው አላችሁ፣ ችግር የለውም። የእኔን አንሱና ሄዱና ረምዚ ሪል ስቴትን ፎሎ አድርጉ። ምክንያቱም እኔ ጋር ያላችሁ ሰዎች እዛ ሄዳችሁ ፎሎ ብታደርጉ አሁን የቀራው ብዙ አይደለም። እዚህ ጋር ምትመለከቱት ዘጠኝ መቶ ሰማንያ ሺህ ሰው ነው አሁን የደረሰው ማለት ነው። እና አሁን በጣም ጥሩ እየሄድ ነው። የቀራው ስት ነው? ሀያ ሺ ነው። ሀያ ሺህ ደግሞ እኔ ጋር አርባ ሺህ አላችሁ። ስለዚህ ሀያ ሺው ሄዳችሁ እዛ ፎሎ አድርጉ። ምን ችግር አለው ብታደርጉ? ታተርፉበት አላችሁ፣ አጅር ታገኛላችሁ። ከእኔ ተቀንሳችሁ ሄዳችሁ ረምዚ ሬል ስቴት ፎሎ አድርጉና ባቡል ኃይር የሚገኙ መሳኪኖችን እናብላቸው፣ እናጠጣቸው። ምን አደረግን? በቀጥሮ ስራ ሰራን ማለት ነው። ኃይር ስራ ስለዚህ፣ ዘምቅ ዘር ቀለም የማይለየውን ባቡል ኃይር በጎ አድራጎት ድርጅት እንደግፋቸው። ከነሱ ጎንን መሳኪኖችን ቢያንስ እንኳን የአንድ ቀን ቀለባቸውን እናንቻላቸው። የመሳቸው ሊሆን ይችላል፣ የቁርሳቸው ሊሆን ይችላል። ከገንዘባችን ማውጣት ባንችል እንኳን ይኸው እንደዚህ ሰደቃ የሚያደርጉ በጣም ከፍተኛ ገንዘብ የሚያወጡ ለኛ ደግሞ ከኪሳችን የማይ የማይወጣ ገንዘባቸውን ሳይሆን እንደዚህ ሂደን ያቺ ቀዩዋል ነካ ባደረግናት ካይር ስራ እናገኛለን። የሁላቸው እሱም ደግሞ ገንዘቡን ይሰጣል እነዛ መሳኪኖች ደግሞ ይረዘቃል። ስለዚህ ምን ተደረገ? ጥሩ ስራ ሰራል ማለት ነው። ዳይ አሁን እንሄድና ፎርም እናስተርግ። እነዚህ ከፊት ለፊቴ ላይ የምትመለከቷቸው ታዋቂ ሰዎች ናቸው። በጣም ደስ የሚል ሁኔታ አሁን በቡልካይርን ለመርዳት ያንን ገንዘብ እንዲገባ ይኸው ደከመን ሰለቸን ሳይሉ እንዲሁም ትልቁን ሚና የተጫወቱ እዚህ ከፊት ለፊት የምታያቸው ወገኖቼ ወንድሞቼ ናቸው። ምክንያቱም በተለይ በተለይ አዶናይ የሚባል ወገናችን እሱ ነው ትልቁን ሚና የተጫወተው እሱ ነው አሁን በዚህ ሰሞን እንዲንቀሳቀስ ያደረገው ማለት ነው። በጣም ይ ይችላል ወላሂ። በጣም ንጹህ ልብ ሲኖራችሁ ለንጹሃን ለመሳኪኖች ታስባላችሁ። ንጹህ ልብ ካላችሁ ደግሞ በዚች ፎሎ ትሰስታላችሁ። ከእናንተ ኪስ አይወጣም እኮ ያጀማ ከእኛ ኪስ ምንም የሚጎልብን ነገር ሂደን እዛ ረምዜ ሪል ስቴትን ፎሎ እናድርግ ከዛ ደግሞ ገቢው ለመሳኪኖች ይሁን። ወንድሞቻችን በዚህ መልኩ እንግዲህ እየተማጽኑ ይገኛሉ። እኛም ሄድን ፎሎ እናደርግ፣ አያጅሩን ተካፋይ እንሆን፣ መሳኪኖችን እናብላ። ይህንን ብቻ አይደለም። ይህንን አሁን ትላንትና ሂዶ እዛ የገጎኙት ግን ዛሬ ላይ አሁን እነዚህ በመሆኑ የምትመለከቷቸው መግቢያ ላይ ተመልክቷቸዋል። ቁጭ ብሎ ላይ ብለን ፎሎ ያስጠረጉ ደከመ የተለችን ሳይሉ ማለት ነው። ይህንን ምንድን ነው? እዛ ያሉ መሳኪኖችን ስለያዩቸው ነው። እንዴት እንደሚያሳዝኑ የአንድ ጊዜ ጉርሻቸውን ጠብቀው እዛ ስለሚበሉ ማለት ነው። ታውቃላችሁ የኑሮ ውድነቱን። ስለዚህ ይህ ባቡል ከይር ደግሞ በጣም ጥሩ ስራ እየሰራ ነው። መሳኪኖችን በቀን አንዴም ቢሆን እየመገበ ነው። ስለዚህ ለዚህ አይገባውም ብላችሁ ታስባላችሁ? ይገባዋል ብለን ያለው ደግሞ እኛ ራሳችን ነበር። ሰዓት ላይ ስለዚህ አሁንም ይገባዋል። ሂደን ፎሎ እናደርግ፣ ገንዘቡን ለነዛ መሳኪኖች እንዲደርስ እናደርግ። እነዚህ ደግሞ የምትመለከቷቸው ወንድሞቻችን ባቡል ኃይር፣ ይሄ የባቡል ኃይር የሚለገሰው ገንዘብ እና ረምዜ ሪልስቴት ደግሞ አንድ ሚሊዮን ፎሎ ካልገባ ቃሪያ ከመብላት አንቆጠብም እያሉ እዚ ጋር የምትመለከቱት በላይ በላይ ቁጭ ብሎ ይህንን የሚያቃጥል ቃሪያ እየበሉ ፎሎ እያስደረቁ ነው። አያሳዝኑም? ለማን ነው ይህ መስዋዕትነት እየተከፈለ ያለው? ለነዛ ሂዶ በአካል ላይ ያሏቸው መሳሄኖች ማለት ነው። እንዴት እንደሚያሳዝኑ እንዴት እንዴት እንደተጎሳቆሉ ድጋፍ ስለሚያስፈልጋቸው ሂዶ ባይናቸው ስላዩ ይውላችሁ፣ ይህን የሚያቃጥል ቃሪያ እየበሉ እባካችሁ፣ በአንድ በያዛችሁ ስልካችሁ አንድ ፎሎ አድርጉልንና የሀሰን መሚሊዮን ገንዘብ ወደ ባቡል ካይሪ ይግባለን እነዛ መሳኪኖች ይረዘቁበት እያሉ ተመልከቱ፣ ቃሪያ እየበሉ ነው። ስለዚህ በእኛ ምንም የሚጎልብን ነገር የለም። ሂደን እዛ ፎሎ እናድርግ። ያ ጀማ ከኔ ያላችሁ ሰዎች ተቀንሳችሁ ሄዳችሁ ረምዝ የሬልስቴት ፎሎ አድርጉ። እነዛ መሳኪኖችን እንመግባቸው ለማለት ነው። የአጅሩም ተካፋይ ትሆናላችሁ። እናንተም ደግሞ ውስጣችሁ ደስተኛ ይሆናል። መሳኪኖችን መርዳት ከእነሱ ጎን መሆን እንዴት እንደሚያስደስት ታውቃላችሁ አይደል? ከመቀበል ይልቅ መስጠት እንዴት እንደሚያስደስት ታውቃላችሁ አይደል? ስለዚህ ረምዚ ሬል ስቴትን ሄደ ፎሎ እናደርግና ከመሳኪኖች ቆንዳነት። አመሰግናለሁ። አሰላሙ አለይኩም አረመቱላህ በረካቱህ።